ይህንንም ይሄን ይሄንንም ሀብሉንም መስተፋቅር አሰርቶበት እንደሆነ በምን ታውቂያለሽ? ማለት ምን ታውቂያለሽ? ይሄን አሰሪ ጭንቅላት። እሺ፣ ሰላም ሰላም ውድ የዩቲዩብ ቤተሰቦቻችን፣ ዛሬ ቃለም ፕራንክ እናደርገዋለን። ፕራንክ የምናደርገው ደግሞ አረውጣና እናውጣ። እሺ፣ እዚሁ እንዳላሳያቸዋለሁ ይህን ሰዓት አያምርም ወይ ምናም ብዬ እጠይቀዋለሁ። ያምራል ምናም ካለኝ በኋላ ኦብቪየስሊ ገዝተሽ ነው ምናምን ይለኛል። ከዛ አይደለም ደስ አይልም ምናም ካልኩት በኋላ ጎረቤቴ ሰጥቶኝ ነው እለዋለሁ። እና በጣም ስለተመቸኝ ሲሰጠኝ ተቀበልኩት። ነገ ደግሞ ሌላ ነገር አመጣልሻለሁ ብሎኛልና ዛሬ ሄጄ እቀበለዋለሁ ምናም እለዋለሁ። እና ያው ባሌ በጣም ቅናተኛ ሰው ነው፣ በዚህ አጋጣሚ እና ሪያክሽኑን አብረን እናያለን አብራችሁን ቆዩ ወዳችኋለሁ ሰብስክራይብ እና ላይክ እያደረጋችሁ አብራችሁን ቆዩ ይመቻችሁ አባ ሰለስተ ነው የሴት ነው አንተ እንጂ የሴት ነው እሺ ተነስተሽ ስራ አሰሪ ነው እሱስ እሺ በቃ ፀሐይ ነው ሰው የለም የሚነሳ ፎቶ የሚነሳ ሰው የለም ታዲያ በሰላም ነው እንደዚህ ጥላ ላይ ብርድ እንዳይመታሽ አይ አንተን እየጠበቅኩ ነው

ይሄ ዳይመንድ ነው ይሄ ዳይመንድ ነው አረ አረ መመርመሪያ የለውም ብለሽ አረ ተወጣሰን አረ አልተበጣሰን ባኮልቆ ነው ቅሌታ ተበጠሰልሽ የመረሽን ነው ዳይመንድ ነው አረ እባክህ እየቀለኩ ነው እኮ ድሮስ እንደዚህ እንደማይሆን አውቃለሁ ስንገዛሽ ሰው ሰቶኝ ሰው ሰቶኝ ማነች እባክሽ

ወንድ ነው። ምን ማለት ነው? ወንድ ነው። ዛሬ ጠራኝ እና ጠዋት። ከዛ በኋላ ለምን ጠራኝ ስለው እን እስኪ ነ ነገር የሆነኝ ከዛ ደግሞ እንዴት እንደሚያምር አይተኸዋል። ልክ እንዳይሳይ በጣም ነው የወደድኩት። እና ለአንቺ ነው ምናምን አለኝ። እኔ ደግሞ በጣም ደስ አለኝ። ና በቃ ለእኔ ብለህ ተቸግረህማ፣ እንደዚያ ተቸግረማ እ የፍቅር ጥያቄ ተቀበልሽው? የምን ምን የፍቅር ጥያቄ ነው? እና ታዲያ ሰዓት ተቀበለሽ። ምንድን ነው ሰዓትና የፍቅር ጥያቄ ምን ያገናኘዋል? ከዛ በኋላ ነገ ደግሞ ሌላ ነገር አምጣልሻለሁ አለኝ ማለት

ኦኬ፣ ለምን ራት ይጋብዝሽ ታዲያ? ቀለበት እኮ አይደለም የሰጠኝ እና አይደለም። ይሄን ሰጠሽ። ከዛ ከስብሎ ደግሞ ቀለበት ዛሬ የሚሰጥሽም አለ። እሱም ቀለበት ሊሆን ይችላል። ከዛ ራት ይጋብዝሻል። ራት ትበላላችሁ ምናምን። ከዛ ጠዋት ላይ እሱን ቻው በለሽ ያማሃለን? እንዴ አንድ ሰዓት እኮ ነው የተቀበልኩት። ምን እንደሆነ እንደዚህ እና ምን አባ አንቺ ማለት ነው እና ፍቅረኛ ደነዝ ነሽ እንዴ? ከማንም ወንድ ስጦታ የምትቀበዩ አንቺ እንተነሽ እንዴ? እኔ እኮ ማንኛውም ወንድ የሚያገኘው አይነት ሴት የምትሆኝ ነው ነው። ምን ምን ነው፣ ምንም ልዩነት የለውም። ከየትኛው ሴት ነው መቀበል የለብኝም። ቀንተ ነው? አረ ሰዓት አረ ዲ ያምራል አላልከኝም? ደሞ ሰዓት የለኝም

እና ፍቅረኛ ብትሆንስ? እና ታዲያ ከሌላ ወንድ ስጦታ ተቀብዬ መጣሁ እያልሽኝ ዝም ብለሽ ነው? ስጦታ እኮ አይደለም፣ በቃ ሰጠኝ። አይ የለም እንትን ነው ይሄ ምንድን ነው? እየደጎመች ነው። ድጎማ መሆኑ ነው በለው። በቃ ጎረቤት ስለሆነ እየረዳኝ ነው ሀብር ሰጥቶኝ ነበር። ባለፈው የትኛው ነው? ምን አይነት ነው ደግሞ አብሉ? የሆነ የሚያምር ነው፣ የሚያምር ነገር ብቻ። ቤት ነው ያለው አምጥቶ ሰጥቶኝ፣ እኔ ደግሞ በጣም ነው የሚያምረው። መሀሉ ተርጥ ምናምን አለው፣ በጣም ያምራል እና በጣም ደስ ይላል። አሁን ደግሞ ሰዓቱ ደግሞ በጣም ነው ደኩ። ለዛ ነው አሁን ባለፈው አላረኩትም። የኔ ሲሆን አታረጊም፣ የሌላ ወንድ ሲሆን ግን ታረጊያለሽ ማለት ነው። ያንተ ሲሆን አላረግም ማለት ነው። ከሱ ልጅ ጋር ማውራት ሰላም ብሎ ራሱ እኮ ያውቅም ከኔ ጋር ስትሆኝ ምን ማለት ነው? አንድ ነገር ብቻ ጎረቤት እንደዚህ አይነት ስጦታ መስጠት ምን ማለት ነው? በቃ ዝም ብሎ ሰው ስጦታ መስጠት አይችልም ፍቅረኛ ያማህል እንዴ አይመኝም? ምንድነው ያማህል ማለት እንዴ? ምን ችግር አለው? ስጦታ ብትሰጠኝ እኔ አሁን አንድ ወስደህ እዚህ ጋር መታ ሀብል ብትሰጠኝ አንቺ ደስ ይልሻል? አልሰጠችኝ ብዬ በመጣ ደስ ይልሻል? ምን ችግር አለው? እሸጠውና በቃ አሪፍ ነገር። ስለዚህ እኔንም እሸጠዋለሁ፣ ሀብሉንም ታምጫለሽ ምን ምንድነው? ቆይ ምን የጀመራችሁት ነገር አለ? አልገባኝ ማለት። በጣም አንጨረጨረሽ። ሰዓቱ ነው ሰዓቱ እኮ ያምራል። እና እንደሆነስ ግዛልኝ ነው እንጂ ምትይኝ አንቺ ከሰው አሪፍ አግቢኝ ብሎ ቀለበት ወደድኩት ብለሽ ነው። እና እንደዚህ ደግሞ ይሄንንም እንደዚህ አይነት ሰዓት ብለሽ ማለት

ቀለበት ከሰጠኝ አግብኝ ካላለኝ ችግር የለው። ምንስት ስጦታ መቀበል እኮ ምንም ችግር የለው። ስለዚህ እንደ ፍቅረኛ አክት ብታደርጊ ደስ ይለኝ። ማለት ፍቅረኛ እንዳለው ሴት፣ እንዳላት ሴት ክብርሽን ጠብቀሽ አክት ብታደርጊ ደስ ይለኛል። ክብር የለሽም። አዎ ማንንም፣ የትኛውም ወንድ መቶ ለሰጠሽ ነገር እሺ ብለሽ እየገለፈሽ የምትቀበይው ከሆነ ክብር የለሽም።

ምን በጣም እየሳኳርልህ አረ ለምን? እሺ፣ አሰርቶበት ቢሆን ምን ታውቂያለሽ? ስመርስ እቺ ለዚህ እኔ ምን አውቃለሁ፣ ግን ምን ችግር አለው ነው መስተፋቅር አሰርቶበት ቢሆን ምን ታውቂያለሽ? ዝም እንዴት ነው የምትሰራው? ለምንድ ነው ግን እያደረሽ ህጻን የምትሆኝ? በዚህ ጉዳይ ላይ ስንት ጊዜ ነው ያወራው? ስንት ቀን የነገርኩሽ? ምንም አይነት እቃ ከማንም ሳትቀበይ ነው። ጆሮሽ ድፍን ነው? አይሰማም። አታስቢ፣ አልሰጠሽም። ጭራሽ አልሰጠሽም።

አሁን ተነሽ፣ ነው? ወደ ስራሽ ግቢ። የምን ስራ ነው? አልሰራም። መጀመሪያ ሰዓቱ ስጠኝ። እቺን ደጋጭሽ፣ ምን ደም ስታጋጭኝ? ሰዓቱን አምጣ። አልሰጥሽም። ስጠኝ

ምን ችግር አለው? መልስ ሰላም አያስፈልግም። ያስፈልግማ። መለሰን እኮ በቃ አንፈልግም ብለን ለልጁ መመለስ እንችላለን። ለምን የምትመልሽለት? የማናገር ነው እሱ ነው። ከሱ ጋር ድጋሜ ሌላ ስጦታ አምጣልኝ ይሄን ነው ለምን

ማዘር የሰጠችኝ ግን ሰዓት ነው የሰበርከው፣ አለቅሳለሁ። እግዚአብሔር አንድ ነገር ቢሆን አለቀም። ለማንኛውም ፍራንክ ነው እንደዚህ አትበሳጭ። የዩቲዩብ ቤተሰቦቻችን ሰዎቻችን ነው ምን ያህል ቀናተኛ እንደሆነ እነግራቸዋለሁ። መጀመሪያም ወይ ዲዲ ተናዳለ አይደል? ተናዳል። በጣም እርር ድብን ክስል ብሏል። በጣም ነው የተናደደው። ግን ፍራንክ ነው ወቅ